ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነው ሰው ተጠንቀቁትና ከእፎይ ከተባለ ቁርት መልካም። እኚህ ታላቅ ክ እንግዲህ በእድሜ ታላቅ የሆኑ ለምን እስልምና አስተምሮቱን ገለጥክብኝ በሚል እንዴት እንደሚሳደቡ ታዝባችኋል። ደግሞም እንዲህ ብለዋልና ምላሽ ይሰጣለን። አ ምትናገል እንደናንተ ቆሞ ሻወር እንዲወስድ ፈለገን ፈለጋችሁ ልብሱን ሁሉ እንዲያበሰብስ፣ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ እንደግመል ማለት ላይ እየረጫችሁ ነው ላችሁ ላይ እየረጫችሁ ናችሁ እፎይና እፎይ መሰሎች ማለት ነው። መጠጥ እየጠጣና አረቄን እየጋትክ እየገባ ሚስቴ ላይ እየተፋ እየደበደብካት እያደርክ ያስታወከውን እንኳን ጧት ማጠብ የማይችል ዝፍ ዝፍ ነቢዩን ዓለይህ ሰላም መልካም እኚህ አባት እንግዲህ አያቴ ይሆናሉ። ታላቅ ሼክ ናቸው በድሜ ነገር ግን የሚናገሩት በጣም አጸያፊና የወረደ ንግግር ነው። እላይህ ላይ ትሸናለህ፣ እላይህ ላይ ትረጫለህ የሚሉ ንግግሮችን ከኚህ አባት የሚጠበቅ ነው እንግዲህ። እላዩ ላይ የሚሸና ወይንም የሚረጭ ማን ነው ካላችሁኝ የሙተሊብ የልጅ ልጅ የአብደላ ልጅ ሙሐመድ የእርሶ ነቢይ እንደሆነ በመረጃ ላሳዩት። ሱናን አናሳይ 296 ላይ አይሻ እንደተረከችው አዩዝ ድቱ ስክረብ ደ ጀናባ ኦናናዘር ኦኬሽን ሺሰይድ ደሴመን ፍሮም ደጋርመንቶፍ ደሚሰኝረፋ አላ ትላለች። ካላ መልእክተኛ ልብስ ከሙሐመድ ላይ ስፐርሙን እፈትግለት ነበር ወይንም ጀናባውን እጠርግለት ነበር ትላለች። ስለዚህ ስፐርም ልብሱ ላይ የሚረጭ እኔ ሳልሆን የእርሶ ነቢይ ወይም እርሶ የሚከተሉት ነው የሚሆነው። እንደምትከለተሉት ይሄንኛው ኡስታዝ ደግሞ ስፐርም እንደሚፈተግለን ነብዩ በራሱ አንደበት የተናገረውን ስሙት። መኒ የሚባለው ነገር ማለት ነው ፍትወተጠብታ ስፐርም በጣም አሳፋሪ ነገር ነው። አይደለም አንድ ወንድ ልጅ በተለያ ይህ ግለሰብ ታዋቂ ነው ብላችሁ የምታስቡ ሰው፣ ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል። አይደለም ቤተሰቦቹ። ረሱል ሰለም ሕይወት ታሪክ ላይ ግን ይህ አይደለም። እናታችን አይሻ ሰሄ በሆነ ሐዲስ ላይ ረሱል ሰለም አንዳንዴ የመንያቸው ልብሳቸው ላይ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። ይሄ ሲራ አካል ነው። መልካም እንደሰማችሁት ልብሱ ላይ የሚረጭ እኔ ሳልሆን የእናንተ ነቢይ ሙሐመድ ይባላል። ልብሱ ላይ ይረጫል፣ አይሻ ተፈትግለት ነበረ። በእሱም ደግሞ ጸሎን ሊያደርግ ይሄድ ነበረ፣ ተፈትጎለት ነጠብጣቡ፣ ስፐርሙ ልብሱ ላይ እያለ ማለት ነው። ጓደኞቹ ደግሞ ሴጋ ይመቱ ነበረ፣ ሐጅ እያደረጉ ስፐርማቸው ይንጠባጠብ ነበረ። ስለዚህ እላዩ ላይ የሚረጨው ነው አይደለሁም ነብያችሁ ነው ሌላኛው እየጠጣ እየተፋ ሚስት ላይ ምናምን ስላላችሁ የቤት ሰውኖት ተሞክሮ ካሎት የራሶትን ተሞክሮ ማውራት ይችላሉ እንደዛ የሚያደርጉ ከሆነ ምክንያቱም ቁርአኑም ሀዲሱም ሴትን ሊመምታት ስለሚፈቅድ ማለት ነው ከዛ በዘለለ የነብዮትን ልምምዶች ወደ እኛ ባያመጡ መልካም ይመስለኛል